ኤርትራ የኢትዮጵያ መንግስት ለጦርነት አጀንዳው ድጋፍ ለማሰባሰብ የከፈተውን ዲፕሎማሲያዊ ዘመቻ አጠናክሮብኛል ስትል ከሰሰች። የኢትዮጵያ መንግስት ባለፉት ቀናት ኤርትራን የሚከሱ ደብዳቤዎችን ወደ ተባበሩት መንግስታት ድርጅት ዋና ጸሐፊና የሀገራት መሪዎችም ልኳል በማለትም ወቅሷል። የኤርትራ መንግስት ይህንን ክስ በኢትዮጵያ ላይ ያቀረበው ትላንት ሐሙስ ሰኔ 19 2017 ሲሆን በማስታወቂያ ሚኒስትሩን በኩል ባወጣው መግለጫ ነው። የሀገሪቱ መንግስት መግለጫ ኢትዮጵያ ግጭትን በምክንያት ለማባባስና ለመቀስቀስ ያሰት ባንዲራ እያውለበለበች ነው የሚል ክስም ያቀረበ ነው። ታዲያ መግለጫው ባለፉት ጥቂት ቀናት ውስጥም የኢትዮጵያ መንግስት በኤርትራ ላይ የከፈተውን ዲፕሎማሲያዊ ዘመቻ አጠናክሯል ሲልም ከሷል። የዲፕሎማሲያዊ ዘመቻው ወደ ተባበሩት መንግስታት ድርጅት ዋና ጸሐፊ እንዲሁም ለበርካታ ሀገራት መንግስታት መሪዎችም ደብዳቤዎችን መላክንም ያካተተ እንደሆነ በመግለጫው ላይ ተጠቅሷል። የተጻፈው ደብዳቤ ኤርትራን በተደጋጋሚ ትንኮሳዎች እንዲሁም በኢትዮጵያ ሉዓላዊና የግዛት አንድነት ጥሰቶችን የሚወነጅል እንደሆነም የሀገሪቱ መንግስት መግለጫ አስፍሯል። ታዲያ የኢትዮጵያ መንግስት ይህን አይነት ይዘት ያለውን ደብዳቤ ለዓለም አቀፍ ማህበረሰብ ስለ መጻፍ በይፋ አልገለጸም ስትል ወቅሳለች። ቢቢሲ በጉዳዩ ላይ ከውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸውን አስተያየት ለማግኘትም ያደረጋቸውን የስልክ ጥሪዎችና የላከው የጽሑፍ መልእክት ወዲያውኑ ምላሽ እንዳላገኘ ቢቢሲ ገልጿል። ይሁን እንጂ ሉዓላዊ የተባለው ለመንግስት ቅርበት ያለው የበየነ መረብ መገናኛ ብዙሃን የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የኤርትራ መንግስት በተመለከተ ለዓለም አቀፍ ማህበረሰብ ደብዳቤ ማሰራጨቱን ዘግቦም ነበር። ከዘገባው ጋርም የተያያዘው ምስል ደብዳቤው ባለፈው ሳምንት አርብ ሰኔ 13 2017 እንደተጻፈም የሚያመለክትም ሲሆን በኤርትራ መግለጫ የተጠቀሰው ተደጋጋሚ ትንኮሳዎችን የመፈጸምና የሉዓላዊነት የግዛት አንድነት ጥሶቶችን የሚመለከት አረፍተ ነገር እያካተተ ነው። ታዲያ በ2010 ዓ ም የኢትዮጵያና ኤርትራ ስምምነት መፈራረምን ተከትሎም የመጡ በጎ ለውጦችን የሚያስታውሰው ደብዳቤውም በዚህ ወቅት ከአስመራ በኩል የታየው የመጀመሪያው ምላሽ አበረታችን እንደነበርም ይገልጻል። ነገር ግን የሰሜኑ ኢትዮጵያ ጦርነት ኢትዮጵያን ለማዳከምና እንደ ድል ተመልክቶ የነበረው የኤርትራ መንግስትም የፕሪቶሪያው ስምምነት መፈረሙን ተከትሎ ከጊዜ ወደ ጊዜ ጠበኛ አቋም መያዝ ጀመረ ሲልም ይከሳል። የውጭ ጉዳይ ሚኒስትር በተጨማሪም የኤርትራ መንግስት ከዋት ከህዋት አጀንዳ ጋር ትብብርና ቅንጅት በመፍጠር እንዲሁም ከሌሎች ታጣቂ ኃይሎች ጋር በመተባበርም በመጪው ክረምት ወቅት ከፍተኛ ወታደራዊ ጥቃት ለመፈጸም ተዘጋጅቷል በማለት እንደወነጀለ ወነጀለ በዘገባው ላይ ተካቷልም። እንደ ዘገባው ከሆነ መንግስት፣ የዓለም አቀፍ ማህበረሰቡን በአፍሪካ ቀንድ ሰላም እንዲረጋገጥም የኢትዮጵያ ሉዓላዊና ግዛት አንድነት እንዲያከብር በኤርትራ መንግስት ላይም ግፊት እንዲያደርጉ ጥሪ አቅርበዋልም። ታዲያ የኤርትራ መንግስት በበኩሉ ትላንት ባወጣው መግለጫ የኢትዮጵያ መንግስት የጻፈውን ደብዳቤ የተለመደ ማደናበሪያ ሲልም ጠርቶታል። የዲፕሎማሲ ዘመቻ ዓለም አቀፍን የማህበረሰቡን ማታለልና በዚህም ረጅም ጊዜ ሲብላላ የቆየውን ጦርነት አጀንዳውን ድጋፍ ማሰባሰብ አላማ ያደረገ ነው በማለትም ከሷል። የመግለጫው እውነት ግን የኢትዮጵያ ገዢው ፓርቲ ብልጽግና የኤርትራን ወደቦችን በተቻለ መጠን በህጋዊ መንገድ አስፈላጊ ከሆነ በወታደራዊ መንገድ ለመውሰድ በሚል ላለፉት ሁለት ዓመታትም በግዴለሽነት አላስፈላጊ መግለጫዎችንና ተንኳሽ ጥሪ ሰበቃ ውስጥ እየገባ ነው ብሏል። ታዲያ የኢትዮጵያ መንግስት የጦር መሳሪያዎች ግዢ ላይ ተሰማርቷል ሲልም አክሏል። ይህ የኤርትራ መንግስት መግለጫ እየወጣው በአዲስ አበባና አስመራ ባለስልጣናት አንዳቸው ሌላቸውን ኢላማ ያደረጉ ንግግሮችን እያሰሙ ባሉበት በዚህ ወቅት ነው። ታዲያ የኤርትራ ፕሬዚዳንት ኢሳያስ አፈወርቂ ባለፉት ግንቦት ወር በተከበረው የሀገሪቱ ሰላሳ አራተኛ የነፃነት ባህል ላይ ባደረጉት ንግግር በኢትዮጵያ መንግስትና በገዢው ብልጽግና ፓርቲ ላይ በግልጽ ውንጀላዎችን ማቅረባቸው ይታወሳል። ታዲያ ኢሳያስ የኢትዮጵያ መንግስት የውሃ ጉዳይ፣ አባይና ቀይ ባህር፣ የባህር በር ማግኘት፣ የኦሮሞ ህዝብ የማይወክለው የኦሮሞ ማስተሳሰብ፣ የኩሽና የሴም ግጭት፣ የአፋር ህዝብና መሬትን ለዚህ አጀንዳ መጠቀም ጦርነት ቀስቀሳ እያደረገ ነው ሲልም ተደምጦም ነበርም። ታዲያ ፕሬዝዳንቱ በዚህ ንግግራቸው በተለይም የኦሮሞማ አስተሳሰብ በሚል ያነሱት ውንጀላ በተለያዩ የሀገሪቱ የሚገኙ የኦሮሞ ምሁራን ጨምሮ ከተለያዩ አካላት ጠንካራ ምላሽ አስከትሎም ነበርም። በዚህ ሰሞን ከመንግስት መገናኛ ብዙሃን ጋር ቃለመጠይቅ እያደረጉትም የመከላከያ ሚኒስትሯ አይሻ መሀመድ በዚህ ልክ ስለ ኢትዮጵያ ለመናገር ሙከራ ማድረጋቸው የተለመደ የእነርሱ ባህሪ እንደሆነ እናውቃለን ሲሉ ተደምጧል። በግንቦት መጨረሻ በህዝብ ተወካዮች ምክር ቤት ቀርበው የነበሩት የውጭ ጉዳይ ሚኒስትሩ ዶክተር ዴዲዮን ጢሞቴዎስም የኢትዮጵያ መንግስት ከኤርትራ መንግስት ጋር የቃላት ጦርነት ውስጥ አልገባም ሲሉ ተደምጠዋል። ትንኮሳ ቢኖርም፣ አንዳንዴ ሆደ ሰፊነት፣ አንዳንዴ ሰምቶ እንዳልሰማ፣ አንዳንዴም ደግሞ በራስ በዲፕሎማቲክ ቻናል ለመመለስ ጥረት እያደረገን እንጂ የቃላት ጦርነት ውስጥ አልገባንም የምንገባም አይመስለኝም በማለት መናገራቸው ይታወሳል። በኢትዮጵያና በኤርትራ መንግስት መካከል ያለው ውጥረት እየተባባሰ ቢመጣም ከ2010 ስምምነት በኋላ ተከፍተው በድጋሚ የተዘጉ በትግራይ ክልል በኩል ያሉት የዛላ አንበሳና የራማ ድንበር መስመሮችን ባለፉ ሳምንታትም ተከፍተዋል። ድንበሮቹ የተከፈቱት ከሁለቱም መንግስታት ይፋዊ ድጋፍ ሳይደረግ በአካባቢው የማህበራዊ አንቂዎችና የማህበረሰብ ተወካዮች አነሳሽነት ነው የተባለም ሲሆን የትግራይ ክልል መንግስትና የኤርትራ ባለስልጣናትም ይሁንታ እንደሰጡት ተገልጿል። የነዚህ የድንበር መስመሮ ሮች መከፈት በተመለከተም እስካሁን ድረስ ከኢፌዴሪ መንግስት በኩል የተሰጠም ይፋዊ አስተያየት ምንም የለም።